ሳይኖራችሁ ወይም ደግሞ ሙያ ሳይኖርሽ ባለማግባት ወይም ደግሞ ባለፊት የምትሉ ሴቶች ማለት ነው፣ ባለማግባት በጣም የምትቸኩሉ ሴቶች፣ እስኪ በመጀመሪያ ከእናታችሁ ከቤተሰቦቻችሁ ሙያ ለመዱ። እኔ ብዙ ሰው ስላየው ነው። እግዚአብሔር ምስክሬ ነው ነው ላ ድስት እንኳን ማማሰል በስነ ስርዓት የማይችሉ ሴቶች አሉ። ማለት በቃ ከቤተሰቦቻችሁ ቤት ስትኖሩ መማር አለባችሁ። ሙያ በሄዳችሁበት ያቆራችኋል ማለት ነው። የሆነ ታሪክ ልንገራችሁ፣ በጣም ደስ የሚል ታሪክ ነው የምነግራችሁ ዛሬ ማለት ነው። ብቻ ግን አብራችሁ የሆኑ ዛሬ እንግዲህ የተገናኘ ነው። ለእንትን ለሳምቡሳ ነው ስጋ የምሰራው ማለት ነው። በእርግጥ ሳምቡሳው ዛሬ አይሰራም፣ ግን ስጋውን ሰርቼ ነው ማስቀምጠው ማለት ነው። እና ሙያ ሳትማሩ ባለ ፊት ጣት ትበሉ ወይም ደግሞ ሙያ ሳትማሩ ትዳር ለመያዝ አትቸኩሉ ብዬ ያልኩበት ምክንያት ልንገራችሁ አንድ በጣም የሚዋደዱ ይዋደዱ በጣም ፍቅረኛ ሞች ነበሩ ልጅቷ መታብኝ የማወራ ጠፋብኝ እና በጣም የሚዋደዱ ፍቅረኛ ሞች ለመጋባት በጣም ቸኩለው ሰኖ አልደብስላቸው ብሎ ሲጠብቁ ሲጠባበቁ ነበር እና ሴት ልጅቷ ምናለች ለፍቅረኛዋ፣ የኔ ፍቅር ከመጋባታችን በፊት ሰራተኛ ማዘጋጀት አለበት ምክንያቱም ቶሎ ነው ልጅ መውለድ የሚፈልገው ትለዋለች እና ፍቅረኛዋን በጣም ስለሚወዳት ችግር የለውም፣ የኔ ፍቅር ከመግባታችን በፊት ቤታችን ልክ እንዳገባውሽ በቤቴ ስትገቢ ገቢ ሰራተኛ አስተካክዬ ነው የምጠብቅሽ፣ ይላታል። ፍቅረኛውም በጣም ደስ ይላታል። ምክንያቱም ለምን ይመስላችኋል? መጨረሻ ላይ ነው የምነግራችሁ ማለት ነው። ከዛ ምን ቢቃጠሩ ደረሰ ቀኑ፣ አደለም የሚባለው ሰርጋቸው ደረሰ። በጉጉ ስትጠብቁት የነበረው ተጋቡ። ሰራተኛዋ ቀድማ እቤት ገባች፣ ሙሽራዋ ሳትገባ ገባ ማለት ነው። ቤቱን አስተካክላ ጠበቀቻት ማለት ነው። ከዛም መኖር ተቀጠለ፣ መኖር ቀጠሉ። እሷም እንግዲህ ወደው እንደ ተጋቧን ስለምወልድ ነው እንግዲህ ያለችው ሰራተኛ የምትፈልገው ወደው እንደ ተጋባን ስለምወልድ ሰራተኛ ያስፈልገኛል ብለዋለች። እሱም በትዛዛ መጠን ለልጅ ያለው ፍላጎትም ስላለ እሺ ብሏት ሰራተኛውን አስተካክሎ ጠብቆ ይገባሉ። ከዛ እየኖሩ እየኖሩ እያለ ታዲያ ባልየው በጣም ባለሙያ ሴት ይወዳል። ታዲያ እዛ ቤት የሚሰራው ምግብ ለየት ያለ ነበረ። ምንድነው ያለችው መሰላችሁ ሚስትየቷ ሰኛ ሰራተኛ ሰራተኛው ምግብ ምግብ ሳይሆን የምሰራው ጽዳት ብቻ ነው እንድሰራ ለሚፈልጋው ትለዋለች። ምግቡንም የራሴ ሰራዋለሁ ነው የምትለው። እና ባልየው በጣም ይገረም ነበር በምሰራው ምግብ ማለት ነው። ከስራ ሲመጣ የሚቀርብለት ምግብ ከሆቴል ቤት እጅግ በጣም የተለየ ጣዕም ያለው ነበር ማለት ነው። እና ለጓደኞቹ ለጓደኞቹ በሙሉ እንዴት አይነት ሙያ ያላት ሴት እንዳገባ ለቤተሰቦቹ ለዘመዶቹ ይናገራል። በጣም ባለሙያ እንደሆነች ሚስቱ በጣም ታታሪ እንደሆነች ይናገራል ማለት ነው። ለጓደኞቹ በሙሉ ነው የሚናገረው ስለ ሚስቱ ሙያ ስለ ሚስቱ ታታሪነት፣ የቤቱ ጽዳት፣ የምግቡ ጽዳት፣ የልብሱ ጽዳት፣ በቃ ይመሰክርላታል ማለት ነው። ለሚስቱ ይመሰክርላታል ማለት ነው። ከዛ እየኖሩ እየኖሩ እያለ ከዕለታት አንድ ቀን ከሰራተኛዋ ጋር ይጣላሉ። ከሰራተኛዋ የተጣሉት ደግሞ አዲስ አመት እንደቀረበ ነበር ማለት ነው። አዲስ አመት ዋዜማ ላይ ነው የተጣሉት እና እሱ ደግሞ ያው ሚስቱ ባለሙያ ስለሆነች ጓደኞቹን ቤተሰቦቹን በሙሉ ጠርቷል ማለት ነው ቀርቷል ምክንያቱም ይኮራል በሚስቱ ባለሙያ እንደሆነች ማለት ነው። ከዛ ዘመድ አዝማዱን በሙሉ ጠርቶ ጓደኞቹን ጠርቶ ለአመት በዓል ሚስቴ ትደግሳለች ብሎ ከመሀል ሰራተኛዋና ሚስትየት ይጣላሉ ማለት ነው። ሲጣሉ ሰራተኛዋ ሞቸ እገኛለው እንጂ አመት ባልን ሳሉን ነው የሚሄደው አለች። ብትለመን ብትለመን ብትለመን ብትለመን በቃ ሚስትዬ ማልቀስ ነው የቀራት። ማልቀስ ማልቀስ ቀራት፣ እንዴት በዓመት በዓል ትተሽ ትሄጃለሽ? ባልየው ደግሞ በቃ እንግዲህ እንዴት አለች ትሄድ፣ ምን ማድረግ ይቻላል ይላታል። ከዛ ሰራተኛዋም አመት በዓልም ደረሰ፣ የተጠሩት ዘመዶቹ ጓደኞቹ ሲመጡ ዞሮም አልተሰራም፣ ምንም አልተሰራም፣ ቡናም አልተፈላም፣ ቤቱ ዝብርቅርቅ እንዲ ያለ ነው ምናምን ነገር ከዛ ዶሮ አልሰራሽም እንደ ሲላት አልሰራውም እንዴ ለምን ሰራተኛ የለችም እንዴ እስከ ዛሬ የቤቱን ምግብ አንቺ አልነበርሽ እንደ እንዴት ዶሮ መስራት ነውር መስሎታየሽ ምናምን ምናም ሲላት የእኔ የኔ ፍቅር በጣም ይቀርታ እስከ ዛሬ ምግቡን የምትሰራው ሰራተኛዋ ነበረች እኔ ምግብ መስራት አልችልም አልተማርኩም ብለው እርፍ እንዴ እና እስከ ዛሬ እኔ ነኝ የሰራሁት እያልሽ የምታበይኝ ምግብ በሙሉ ሰራተኛው የምትሰራው ነበር ይላታል። አዎ በጣም ይቀጣ አድርግልኝ፣ እኔ ምግብ አልችልም። አያችሁ፣ ባልየው ግን በጣም የተባረከ እና የተቀደሰ ባል ስለነበረ አይ በቃ አስተምርሻለሁ፣ ግን ከመጀመሪያው ጀምረሽ መደበቅ አልነበረብሽም። እኔ አስተምርሻለሁ ብሎ እሱ አስተማራት። የመጡት እንግዶችም ዶሮ ተገነጣጥሎ እስከሚሰራ ድረስ ሳይጠብቁ ከውጭ ታዝዞላቸው መጣ ዶሮ በልተው ተጋብዘው ሄዱ እሷም በዛው ምክንያት ሙያ ተማረች እና አንዳንዴ ሙያ መማር ነውር የሚመስላችኋላችሁ እኔ ደግሞ ከችን ገብች ድስት ላቦካ ነው እንዴ ድስት ላፈጠፍቅ ነው እንዴ ምንድን ነው የምትሉ ሴቶች አላችሁ ግን ወንድ ልጅ ማለት ነው ሙያ ከሌለሽ አይፈልግሽም። ባጭሩ ልንገርሽ ማለት ነው ማርያምን ነው ማለት ወንድ ልጅ ታታሪ ሴት፣ ጎበዝ ሴት፣ ጠንካራ ሴት፣ ሙያ ያለ ሴት ይወዳሉ። በራሷ የምትተማመን ኮንፊደንስ ያላት ሴት ይወዳሉ። በቃ እግዚአብሔር ነው ማለት ሙያ የሌላት ሴት አይወዱም። እግዚአብሔርን አይወዱም ወይ ያስተምርሻል፣ ወይ እንድትማሪ ያደርግሻል እንጂ ወንድ ልጅ ውሆዱ አይደረደርም። አቤት ስለዚህ ይህን ይመስላል ማለት ነው። እና ይሄ አሁን የሰራሁት የተፈጨ ስጋ ለሳምቡሳ ነው ማለት ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ በአዲስ ቪዲዮች እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ። የሳምቡሳ ስጎ ነው ማለት ነው። የተፈጨ ስጋ፣ ሽንኩርት፣ ቅመማ ቅመሞች ማለት ነው። አሁን ሳምቡሳችንን መስራት ብቻ ነው የሚጠበቀው ማለት ነው።